ሰላም ጤና ይስጥልኝ። ውድ የተከበራችሁ የብስራት ዩቲዩብ ቻናል ተከታታዮቻችን፣ ከብስራት ዩቲዩብ ቻናል ወደ እናንተ የሚደርሰው የመረጃ ሰዓታችን እንሆ ተጀምሯል። መረጃዎችን ወደ እናንተ በማድረስ እኔ ሰብል አበበ ከመሌ ዝግጅት ክፍል ጋር ከእናንተ ጋር የጋራ ቆይታ ምናደርግ ይሆናል። ቀዳሚ ወዳደረግ ነው ወደ ሀገር ውስጥ ጉዳያችን እናልፋለን። በአዲስ አበባ ከተማ ከስድስት ሺህ ኩንታል በላይ የነቀዘ ስንዴ ለምግብነት እንዳይውል ተደረገ። የአዲስ አበባ ምግብና መድኃኒት ባለስልጣን ከተቋማትና ከሕብረተሰቡ በደረሰው ጥቆማ መሰረት 6561 ኩንታል የነቀዘ ስንዴ ለምግብነት እንዳይውል ተገቢውን ክትትልና ቁጥጥር ማድረጉን አስታወቀ። ባለስልጣኑ በደረሰው ጥቆማ መሰረት የቁጥጥር ባለሙያዎችን ቡድን በማዋቀር ጥቆማ የተሰጠበትን ድርጅት ላይ ተገቢውን ክትትልና ቁጥጥር በማድረግ ጥቆማውን በማረጋገጥ የተበላሸውን ስንዴ ለምግብነት እንዳይውል ማድረጉን ተገልጿል። በዚህም የነቀዘው ስንዴ ሙሉ በሙሉ ሌላ ብልሽት እንዳይገጥመው በመድኃኒት በማ ከምስ እንዲው ከሌላ አገልግሎት ማለትም ለመኖ አገልግሎት እንዲውል በማድረግ ለምግብነት እንዳይውል ባለሙያዎች ያረጋገጡ መሆኑን የባለስልጣኑ የምግብና ጤና ነክ ቁጥጥር ዳይሬክተር አቶ እስጢፋኖስ ጌታቸው ለብስራት ራዲዮና ቴሌቪዥን ተናግረዋል። በተጨማሪም እንዲህ አይነት ሆነ ሌላ ህገ ወጥ አሰራር ሆነ የተበላሸ ምግብና መጠጥ ሲያጋጥም በ8864 ነጻ የስልክ መስመር ጥቆማ ሲሰጥ አስፈላጊውን እርምጃ እንደሚወሰድም ተገልጿል። ዘገባው የሳምራይ ስዩም ነው። ባለስልጣኑ በወንዝና በወንዝ ዳርቻ በሚበክሉ አካላት ላይ የሚወስደውን እርምጃ አጠናክሮ መቀጠሉን አስታወቀ። የአዲስ አበባ ከተማ አስተዳደር ደንብ ማስከበርና ባለስልጣን ከአካባቢ ጥበቃ ባለስልጣን ጋር በመተባበር ወንዝና የወንዝ ዳርቻ የበከሉ ድርጅቶችና ግለሰቦችን በደንብ ቁጥጥር መቶ ሰማኒያ ሁለት ሺ አስራ ሰባት መሰረት አምስት ሚሊዮን ሰባት መቶ ሰባ አምስት ሺ ብር የገንዘብ ቅጣት በማውጣት አስተዳደራዊ እርምጃ መውሰዱን ይፋ አድርጓል። ባለስልጣኑ በንፋስ ስልክ ላፍቶ ክፍለ ከተማ አንድ ሚሊዮን አምስት መቶ ዘጠና አምስት ሺ ብር በቂርቆስ ክፍለ ከተማ አንድ ሚሊዮን አንድ መቶ ሀምሳ ሺ ብር በለሚኩራ ክፍለ ከተማ አንድ ሚሊዮን ሀምሳ ሺ ብር በአራዳ ክፍለ ከተማ 650 ሺህ ብር በአዲስ ከተማ ክፍለ ከተማ 640 ሺህ ብር በመቅጣት አስተዳደራዊ እርምጃ መውሰዱን ገልጿል። እንዲሁም በቦሌ ክፍለ ከተማ 300 ሺህ ብር፣ በአቃቂ ክፍለ ከተማ 300 ሺህ ብር፣ በልደታ ክፍለ ከተማ 70 ሺህ ብር፣ በኮልፌ ቀራኔው ክፍለ ከተማ 20 ሺህ ብር በመቅጣት አስተዳደራዊ እርምጃ መውሰዱን ገልጿል። ባለስልጣኑ በአጠቃላይ 27 ድርጅቶችና 15 ግለሰቦች በመቅጣት በድምሮ 5 ሚሊዮን 775 ሺህ ብር በመቅጣት ለመንግስት ገቢ ማድረጉን ገልጿል። ተመልካቾቻችን ከሀገር ውስጥ ይዘናቸው የነበረው መረጃዎች እነዚህን ይመስሉ ነበር። አሁን ደግሞ ከባህር ማዶ ወደ አገኘናቸው መረጃዎች እናልፋለን። ሱዳን አርኤስፍን ትደግፋለች በማለት የኬንያ ምርቶችን ወደ ሀገር ውስጥ እንዳይገባው አገደች። የሱዳን የንግድና አቅርቦት ሚኒስቴር ከኬንያ የሚገቡ ምርቶችን በሙሉ ማገዱን ገልጿል። ሱዳን እንዲህ አይነት እርምጃ ልትወስድ የቻለችውም ኬንያ ከፈጣን ድጋፍ ሰጪ ኃይሎች አርኤስኤፍ ጋር ያደረገችውን ስብሰባ በማወቅ ነው። የካቲት 23 ቀን ኬንያ በአብዱልአዚዝ አልሂል የሚመራው የሱዳን ሕዝቦች ነጻ አውጪ ንቅናቄ፣ አብዮታዊ ግንባር እርምጃዎች፣ የብሔራዊ ኡማ ፓርቲና ሌሎች በርካታ ፓርቲዎች አካል ጨምሮ በአርኤስኤፍና በተባበሩት መካከል ስብሰባዎችን አስተናግዷል። እነዚህ ፓርቲዎች የፖለቲካ ቻርተር እና ሌላ የፖለቲካ ህገ መንግስት በመፈረም ባህር ሴፍ ቁጥጥር ስር ባሉ አካባቢዎች ትይዩ መንግስት ለመመስረት መንገድ ቢጠርጉም እርምጃ የሀገር ውስጥና የዓለም አቀፍ ውዝግቦችን አስከትሏል። የፖለቲካ ቻርተሩ ፊርማ ይፋ ከተደረገ በኋላ ብዙም ሳይቆይ የሱዳን መንግስት በኬንያ ላይ የሚወስደውን እርምጃም ጨምሯል። ሱዳን አምባሳደሯን ከመጥራት እና የኬንያ ምርቶች በዋናነት ሻይ ወደ ሱዳን እንዳይገባ ከማድረግ ጀምሮ ተጨማሪ እርምጃዎችን እንደምት ሶስቱም የውጭ ጉዳይ ሚኒስቴሩ ገልጿል። በንግድ ሚኒስትሩ ኦማር አህመድ መሐመድ የወጣው እርምጃም ከኬንያ የሚመነጩ ምርቶች በሁሉም ወደቦች፣ ማቋረጫዎች፣ አውሮፕላን ማረፊያዎችና የመግቢያ ስፍራዎች የሚገቡትን ምርቶች በሙሉ እንዲቋረጡ አዘናል ብለዋል። አዋጁ በ2024 የካቢኔ ውሳኔ ቁጥር 129ና በ2021 የካቢኔ ውሳኔ ቁጥር 104 በተደነገገው ስልጣን መሰረትም ነው ተብሏል። ከዚህም በተጨማሪ ውሳኔው የሱዳንን የበላይ ጥቅም ለማስጠበቅ ሉዓላዊነቷን ለማረጋገጥና ብሔራዊ ደህንነቷን ለማስጠበቅ እንደሆነም ጠቁመዋል። የተለያዩ መረጃዎች እንደሚያሳዩት ከሆነ ሱዳን ከኬንያ ሻይ ኢምፖርት በማድረግ ከዓለም አስረኛ ደረጃ ላይ የምትገኝ ሲሆን ከአፍሪካ ደግሞ ሁለተኛ ሀገርም ነች። እንደ ኢሮፓውያን አቆጣጠር በ2023 ኬንያ 482 ሚሊዮን ዶላር ዋጋ ያላቸውን ሸቅጦች ወደ ሱዳን ልካለች። ዋናዎቹ ደግሞ የ296 ሚሊዮን ዶላር ዋጋ ያላቸው ሻይ፣ 366 ሚሊዮን ዶላር ያወጣ የተመረተውን ቦሃ እንዲሁም 184 ሚሊዮን ዶላር ጋር ዋጋ የሚያወጣም ዘይት ናቸው። ኬንያ ወደ ሱዳን የምትልከው ምርት ካለፉት አምስት ዓመታት ወዲህ በሰባት ነጥብ ዜሮ ሰባት በመቶ አመታዊ መጠን የቀነሰ ሲሆን እንደ አውሮፓውያን አቆጣጠር በ2018 የነበረው 695 ሚሊዮን ዶላር በ2023 ወደ 482 ሚሊዮን ዶላር ዝቅ ማለቱም ተገልጿል። የአሜሪካ አየር መንገድ አውሮፕላን በዴንቨር እሳት መቀስቀሱን ተከትሎ ተሳፋሪዎች እንዲወጡ ተደረገ። ከ170 በላይ ተሳፋሪዎችንና ስድስት የበረራ ሰራተኞችን አሳፍሮ ከኮሎራዶ ስፕሪንግስ ወደ ዴንቨር ሲያደርግ የነበረው የአሜሪካ አየር መንገድ አውሮፕላን በእሳት መያዙ ተሰምቷል። ክስተቱ ያጋጠመው ሐሙስ ዕለት ሲሆን ቦይንግ 737 800 አውሮፕላን ላይ ነው። አውሮፕላኑ ውስጥ የነበሩ የበረራ ሰራተኞች ስለደረሰው የሞተር ንዝረት ሪፖርትም አድርገዋል። በደህና በዴንቨር ዓለም አቀፍ አውሮፕላን ማረፊያ እንዳረፈ የተነገረ ሲሆን የአሜሪካ አየር መንገድ በበረራ ቁጥር 106 የሚታወቀው አውሮፕላን ከሞተር ጋር የተያዘ ችግር አጋጥሞታል ሲል አየር መንገዱን በመግለጫው ተናግሯል። እንደ አየር መንገዱ ገለጻ ሁሉም 172 መንገደኞች እና ስድስት የበረራ ሰራተኞች በሰላም ከአውሮፕላኑ ወጥተው ወደ ተርሚናሉ ተዘዋውረዋል። ቀላል ጉዳት የደረሰባቸው 12 መንገደኞች ለበለጠ ሕክምና በአካባቢው ወደሚገኝ ሆስፒታል መወሰዳቸውም ተነግሯል። ተሳፋሪዎቹ በአደጋ ጊዜ በሮች ወጥተው በአውሮፕላኑ ክንፍ ላይ ሆነው ሲጮሁም ይታያል። ይህም አሜሪካ አየር መንገድ አውሮፕላን ላይ ያጋጠመው የቅርብ ጊዜ ሁለተኛ የአቪሽን ጉዳት ክስተት ነው። በጃንዋሪ 29 በአሜሪካ አየር መንገድ አውሮፕላንና በዩናይትድ ስቴትስ ጦር ሄሊኮፕተር መካከል በዋሽንግተን ዲሲ አቅራቢያ በተፈጠረ ግጭት የ67 ሰዎች ሕይወቱ ማለፉ ይታወሳል። ባለፈው ወር አንድ የዴልታ አየር መንገድ አውሮፕላን በካናዳ ቶሮንቶ ፒሰን አለም አቀፍ አ አውሮፕላን ማረፊያ ንፋስ ባስከትለው ከባድ የአየር ሁኔታ በበረዶ መገልበጡ ይታወሳል። ምንም እንኳን ሁሉም ተሳፋሪዎችና የአውሮፕላኑ አባላት ከአደጋው በህይወት ቢተርፉም በውስጥ ከነበሩ ሰማንያ ሰዎች መካከል አስራ ስምንቱ ላይ ጉዳት መድረሱ አይዘነጋም። ተመልካቾቻችን እስካሁን ስትከታተሉት የነበረው ከተወዳጁ ጣቢያችን በብስራት ዩትዩብ ቻናል ወደ እናንተ ሲደርስ የነበረው የመረጃ ሰዓታችን ነው። መረጃዎቹን ወደ እናንተ በማድረስ እኔ ሰብለ አበበ ከመላው ዝግጅት ክፍል ጋር ከእናንተ ጋር የጋራ ቆይታ ያደረግኩኝ መልካም ጊዜ